ኦሮሞ ፈርስት ፖስት ትክክለኛ መረጃ ለሕዝብ። ጤና ይስጥልኝ የተወደዳችሁ የኦሮሞ ፈርስት ፖስት ዜና ተከታታዮች፣ ሰላምታችን በያላችሁበት ይድረስ። የዕለቱን አዲስና ወቅታዊ መረጃዎችን አዘጋጅተን ወደ እናንተ ማድረስ ጀምረናል። ከኦሮሞ ፈርስት ፖስት ዜና ጋር አብራችሁን እንድትቆዩ ግብዣችን ነው። በቅድሚያ ዋና ዋናዎቹን ርዕሰ ዜናዎች እነግራችኋለሁ። በአማራ ክልል መንግሥት ከዘመቻ ማዕበል ኬ በሚል የከፈተው መጠነ ሰፊ ወታደራዊ ዘመቻ ለሁለተኛ ቀን መቀጠሉ ታውቋል። የመንግሥት ጦር በርካታ አካባቢዎች ላይ ማጥቃት ሲከፍት፣ የፋኖ ኃይሎች ደግሞ ከመከላከል ወደ መልሶ ማጥቃት መግባታቸውን አስታውቀዋል። የዓለም ባንክ ባወጣው አዲስ ሪፖርት ኢትዮጵያ በከፍተኛ ደረጃ ድህነት በፍጥነት ከሚዛመትባቸው አገራት አንዷ መሆኗን ይፋ አድርጓል። በኦሮሚያ ክልል ምስራቅ ወለጋ ዞን ሰባት የመንግሥት የጸጥታ አካላት በታጣቂዎች መገደላቸው ተሰምተዋል። አንድ የብልጽግና መንግስት ሚኒስተር ከደረሰባቸው የመኪና አደጋ ጋር በተያያዘ በጽኑ ሕክምና ክፍል ውስጥ እንደሚገኙ ተገለጸ። በሀገሪቱ አንዳንድ አካባቢዎች ከፍተኛ የናፍጣ እጥረት ማጋጠሙ ተነግሯል። ይህም በተለያዩ ዘርፎች ላይ ተጽዕኖ እያሳደረ ነው። በጋምቤላ ክልል 3 የ12ኛ ክፍል ተማሪዎችን ጨምሮ አራት ሴቶች በታጣቂዎች ታግተዋል። ዲሞክራቲክ ሪፐብሊክ ኮንጎ እና ሩዋንዳ ለረጅም ጊዜ ሲጠበቅ የነበረውን የሰላም ስምምነት በዋሽንግተን መፈራረማቸው ተሰማ። የኢራን የውጭ ጉዳይ ሚኒስተር በሀገሪቱ የኒውክሌር ተቋማት ላይ ከባድ ጉዳት መድረሱን ለመጀመሪያ ጊዜ አምነዋል። አሁን ወደ ዝርዝር ዜናዎቻችን አልፋለሁ። መልካም ቆይታ ይሁንላችሁ። በአማራ ክልል የብልጽግና መንግሥት ኩ ዘመቻ ማዕበልኬ በሚል ስያሜ የከፈተው መጠነ ሰፊ ወታደራዊ ዘመቻ ዛሬም ለሁለተኛ ቀን ቀጥሏል። የመንግሥት ጦር በአማራ ክልል ፋኖንከ እስከ ሰኔ 30 ቀን 2017 ዓ.ም አጠፋለሁ በሚል ሰፊ የማጥቃት ውጊያ መጀመሩ ታውቋል። በዚህም በትላንትና ዕለት ከባድ ውጊያ የተከፈተባቸው የጎጃምና የወሎ ቀጠናዎች ላይ በከባድ መሳሪያ የታገዘ ውጊያ መቀጠሉ ተገልጿል። በሰሜን ወሎ ዞን ላስታና ቆቦ የተለያዩ አካባቢዎች የተቀሰቀሰው ውጊያ ከፍተኛ ሰብዓዊና ቁሳዊ ጉዳት ማድረሱን የኦሮሞ ፈርስት ፖስት መረጃ ምንጮች ገልጸው ዛሬ ጠዋት ጀምሮ በቀጠለው ከውጊያ ከቴሌ የሚወስደው መንገድ ለትራንስፖርት ተዘግቷል። በዞኑ ቆቦ ወረዳ ሮቢት አራዱም፣ አዛ ጃምባ እና ሌሎች አካባቢዎች በከባድ መሳሪያ የታገዘ ውጊያ እየተደረገ ሲሆን በተለይም ቆቦ ሮቢት ላይ በቀጠለው ውጊያ ምክንያት ከወልዲያ ወደ ትግራይ የሚያገናኘው መንገድ ተዘግቷል። ሌሊቱንም በአራዱም የመንግስት ወታደራዊ ካምፕ ላይ የፋኖ ኃይሎች ከባድ ውጊያ ከፍተው ማራቸውን ለማወቅ ተችሏል። በወግዳን ወረዳ ወደ ላሊበላ እንቅስቃሴ የደፈጣ ጥቃት ተከፍቶበት ከፍተኛ ጉዳት እንደደረሰበት ተነግሯል። በላስታ ላሊበላ ቀጠና ትላንት ሙሉ ቀን በቀጠለው ውጊያ በመቶ የሚቆጠሩ ወታደሮች ለሞት እና ለአካል ጉዳት ሲዳረጉ በፋኖ በኩልም ጉዳት ደርሷል ብለዋል የመረጃ ምንጮቹ። በላሊበላ ከተማ ዙሪያ የተደረገው ውጊያ በከባድ መሳሪያ የታገዘ እንደሆነና በመንግስት ጦር በኩል ከፍተኛ ወታደር ያዛቸው የምርኑ የፋኖ ኃይሎች የላስታ ሳምነው ኮር ቀድሞ ቦታ በመያዝ በቡድን መሳሪያዎች ታግዞ በሰጠው የአጸፋ ውጊያ የመንግሥት ጦር ላይ ከባድ ጉዳት ማድረስ እንደቻሉ ተዘግቧል። በተመሳሳይ በምዕራብ ወሎ ቀጠና ከላላ ወረዳ በትላንትናው ዕለት ከባድ ውጊያ መደረጉ ታውቋል። በቀጠናው አማራ ሳይንትና አምባሳ አካባቢዎች ከፍተኛ ወታደራዊ ውጥረት መስፈኑን ተነግሯል። በጎጃም በርካታ አካባቢዎች መንግስት የከፈተው ዘመቻ እየተባባሰ ሲሆን የፋኖ ኃይሎችም በበኩላቸው የመንግስት ጦር የከፈተባቸውን ውጊያዎች ከመከላከል ወደ መልሶ ማጥቃት ማሸጋገራቸውን አስታውቀዋል። ዛሬ በቋሪት ደጋሞት፣ ቢቡኝ፣ ሰዴ ነብሴ፣ ጎንጅ ቆለላ ወረዳዎች በሚገኙ በርካታ አካባቢዎች ውጊያ መቀጠሉ ታውቋል። የፋኖ ኃይሎች በመልሶ ማጥቃት ፈለገ ወራ ከተማ መቆጣተም አቦ በደጋሞት አረፋ በቢቡኝ ወይን ውሃ በሞጣ ሰዴ በጎንጅ ቆለላ አስተሪው እና ዋሻራ እንዲሁም በሌሎች አካባቢዎች በከባድ መሳሪያዎች የታገዘው ውጊያ መቀጠሉንም የኦሮሞ ፈርስት ፖስት መረጃ ምንጮች ገልጸዋል። የፋኖ አመራር አስረስ ማሬ ዳምጤ መንግስት የአርሶ አደሩ የዘር ወቅት መሆኑን እያወቀ ዘመቻ መክፈቱ አርሶ አደሮችን በመድፍና በሌሎች ጅምላ ጨራሽ መሳሪያ እየጨፈጨፈ ነው ሲሉ አስታውቀዋል። በሌላ በኩል መንግሥት ኩ ዘመቻ ማዕበል ከሲል ለከፈተው ወታደራዊ ዘመቻ የፖለቲካ ሽፋን ለመስጠት ነገ ሰኔ 22 ቀን 2017 በክልሉ የብልጽግና መዋቅር ባለባቸው ከተሞች ሁሉ አስገዳጅ ሰልፍ መጥራት ታውቋል። ከብልጽግናን የሚደግፍ ጽንፈኛውን የሚያወግዝ ሰልፍ ነው በሚል በተጠራው በዚህ ሰልፍ ላይ ቀሳውስትና ሸህዎች እንዲሳተፉ መመሪያ ተላልፎላቸዋል ተብሏል። በሰልፉ የብልጽግና አባላት፣ የሴፍቲኔት ተጠቃሚዎች፣ የሴቶችና ወጣቶች አደራጆች ሰልፈኞችን ይዘው እንዲገኙ ቆጣሪ ጥሎባቸዋል ሲሉ የኦሮሞ ፈርስት ፖስት መረጃ ምንጮች ገልጸውልናል። በብልጽግና መንግሥት በጠራው በዚህ አስገዳጅ ሰልፍ ላይ መምህራንን ጨምሮ ሁሉም የመንግስት ሠራተኞች እንዲገኙ እንደተጣለባቸው ሲሆን በሰልፉ የማይገኝ ቢኖር ደመወዝ እና ሌሎች ቅጣቶች እንደሚጠብቁት ማስጠንቀቂያ መተላለፉ ታውቋል። የፋኑ ኃይሎች በበኩላቸው መንግስት የጠራውን ሰልፍ አስገዳጅ ሰልፍ ሲሉ ጠርተው ህብረተሰቡ በሰልፉ ላይ እንዳይገኝ ጥሪ አቅርበዋል። ለዚህም ያገዛዙ አስገዳጅ ሰልፍ ህብረተሰቡን በማስፈራራትና በማደናገር አስተባባሪ ሚና የወሰዱ የመንግስት ሰዎች ላይ እርምጃ እንደሚወስዱ አስጠንቅቀዋል። ኢትዮጵያ በከፍተኛነት ድህነት በፍጥነት እየተስፋፋባት ያለች ሀገር መሆኗን የዓለም ባንክ ይፋ አድርጓል። ዓለም ባንክ ባወጣው ሪፖርት ኢትዮጵያን ጨምሮ 39 ኢኮኖሚዎቻቸው በግጭትና አለመረጋጋት ምክንያት ከየትኛውም የዓለም ክፍል በባሰ ሁኔታ ድህነትና አስከፊ ረሃብ የተባባሰባቸው ሀገራት መሆናቸውን ዘርዝሯል። ይህ ሪፖርት የመጣው የመንግሥት ጠቅላይ ሚኒስትር ኢትዮጵያ በሚቀጥለው ዓመት እርዳታ? አትቀበልንክ በአረንጓዴ አሻራ ሀብታችን ብልጽግናችን የሚል እድገታችን እንደሚያክል ባሉበት ዕለት ነው። የብልጽግና መንግስት ኢትዮጵያ እያደገች እና እየተመነደገች ነው፣ ዓለም እየተደመመ ነው ሲል ቢገልጽም የዓለም ባንክ ግን በተቃራኒው እድገቷ እየቆረቆዘ መሆኑን አሳይቷል። ጠቅላይ ሚኒስትሩ ኢትዮጵያ በአረንጓዴ አሻራ ከረሃብ ወደ ጥጋብ እየተሻገረች ስለሆነ ከቀጣያም ጀምሮ የስንል አንቀበልም በማለት ዲስኩራቸውን ሲያሰሙ ተደምጠው ነበር። ነገር ግን ጠቅላይ ሚኒስትሩ ከተናገሩት በሰዓታት ልዩነት የዓለም ባንክ በኢትዮጵያ ድህነት እየተስፋፋ ነው ብሏል። ከድህነቱም በላይ አስከፊ ረሃብ ከመጠን ባለፈ ሁኔታ ይገኛል ነው ያለው። በግጭት የተጎዱ የተባሉ 39 ኢኮኖሚዎች እንዲሁም ከሁለት ሺህ ሃያ ወዲህ በዋና ዋና የእድገት ጠቋሚዎች ወደ ኋላ መቅረታቸው ምትመል ኢትዮጵያ አንዷ ናት ተብሏል። ግጭትና አለመረጋጋት ኢትዮጵያን ጨምሮ በእነዚህ 39 ሀገራት ኢኮኖሚያቸው ላይ ከፍተኛ ጉዳት እያደረሰ ሲሆን ድህነትና አስከፊ ረሃብ ከመጠን በላይ ማባበሱንና በርካታ ቁልፍ የልማት ግቦችን ወደማይደርሱበት ደረጃ መግፋቱን ዓለም ባንክ ይፋ አድርጓል። በጥናቱ ኢትዮጵያ ግጭት ከበረታባቸው ሀገራት ጎራ የተመደበች ሲሆን ዕዳ ውስጥ የገባች ገራት ብሎደልኝ ከጎረቤቶቿ ሱዳን፣ ሶማሊያ እና ደቡብ ሱዳን ጋር በተመሳሳይ ሁኔታ የምትገኝና አሁን ላይ ዕዳ የበዛባትና የትኩረት አባቾችን ጫና ጭምር መቋቋም የማትችል የመፍረስ አደጋ ያለባት ሀገር እንደሆነች በኢኮኖሚ በኩል ተንትኗል። የመንግሥት ባለሥልጣናት ይህን እውነት ለመካድ እየሞከሩ ነው። አንድ የብልጽግና መንግስት ሚኒስትር ከደረሰባቸው ከባድ የመኪና አደጋ ጋር በተያያዘ ለስድስት ቀናት በጽኑ ሕክምና ክፍል ውስጥ እንደሚገኙ ተሰምቷል። የንግድና ቀጠናዊ ትስስር ሚኒስትር ካሳሁን ጎፌ ባለፈው ሳምንት እሁድ ከደረሰባቸው የመኪና አደጋ ጋር በተያያዘ ለስድስት ቀናት በኢትዮጵያ ቲቪ ሆስፒታል በጽኑ ሕክምና ክፍል ውስጥ የህክምና ክትትል እየተደረገላቸው መሆኑ ተመስሩ። የአልኮል መጠጥ ተጽዕኖ ስር ሳይሆኑ እንዳልቀሩም መታመኑን ምንጮች ጠቁመዋል። ሚኒስትሩ አደጋ የደረሰባቸው ባለፈው ሳምንት እሁድ ሰኔ 14 ቀን 2017 ዓም ሰኞ አጥቢያ ከሌሊቱ ሰባት ሰዓት ገደማ ወደ ቤታቸው በማምራት ላይ ሳሉ ራሳቸው ሲያሽከረክሩት የነበረው መኪና ከካራት አደባባይ ከቆመ ካባተር ጋር በመጋጨቱ እንደሆነ ተዘግቧል። በግጭቱ ሚኒስትሩ ካሳሁን በእጃቸው፣ በእግራቸውና በደረታቸው አጥንቶች ላይ ከባድ ጉዳት እንደደረሰባቸው ተመላክቷል። አደጋው ከጠቅላይ ሚኒስትሩና ከሌሎች አካላት እንዳይሰማ ለመደበቅና ለተሻለ ሕክምና ከሀገር ወጥተው እንዲታከሙ ታስቦ እንደነበርም የመረጃ ምንጮች ገልጸዋል። ነገር ግን ከነዳጅ ጉዳይ ጋር ለተያያዘ ስብሰባ ጠቅላይ ሚኒስትሩ በፈለጓቸው ወቅት ስለ አደጋው በመስማታቸው ምክትላቸውን አደም ፈራህን ከው አስጠይቋቸዋል ተብሏል። በየዓመቱ አስራ አንድ ሺህ ሕፃናትና ወጣቶች በምዕራብ ጎንደር መተማ በኩል በህገወጥ መንገድ ከሀገር እንደሚወጡ የአካባቢው ባለስልጣናት ተናግረዋል። ጦርነትና ስርዓትነት የሰፈነባት ኢትዮጵያ ዜጎቻ በህገወጥ መንገድ ከሚሰደዱባቸው ሀገራት መካከል ቀዳሚ ሆናለች። ከፍተኛ ቁጥር የሚይዙት ከትግራይ እና ከደቡብ ክልል የሚመጡ ወጣቶች እንደሆኑ በአካባቢው የሴቶች ንዛ አምራት በአመት እስከ 11000 ወጣቶች በዚህ መስመር እንደሚወጡ በመጠቆም ወጣቶች የቤተሰቦቻቸውን ንብረት በመሸጥ ጭምር እስከ 1 ሚሊዮን ብር በመክፈል በህገወጥ መንገድ ከሀገር ይወጣሉ ሲሉ የጎንደር ምዕራብ ጎንደር ዞን የህፃናት መብትና ደህንነት ማስጠበቅ ቡድን መሪ አቶ አበቢሳይ ተናግረዋል። ዋነኛው ችግር ጦርነትና ደህንነት እንዲመሰቃቀልና ስደት እንዲባባስ ምክንያት መሆኗል። በኦሮሚያ ክልል ምስራቅ ወለጋ ዞን ሰባት የመንግስት የጸጥታ ኃይሎች በታጣቂዎች መገደላቸው ተሰምቷል። በጊዳ አያና ወረዳ ሰባት የመንግስት ጸጥታ ኃይሎች በታጣቂዎች የተገደሉት ወደ አዲስ አበባ ይጓዝ በነበረ ተሽከርካሪ ላይ ታጣቂዎቹ ከትናንት በስቲያ ተኩስ ከፍተው ግድያውን መፈጸማቸውን የወረዳው አስተዳዳሪዎች ለሚዲያዎች አረጋግጠዋል። መኪናው የህዝብ ትራንስፖርት መሆኑን የጠቀሱ ሰራዊት፣ የፖሊስ አባላትና ሚሊሻዎች እንደነበሩበት ገልጸዋል። በጥቃቱ ሶስት ፖሊሶችና አራት ሚሊሻዎች መገደላቸውን ጠቁመው ሌሎች የቆሰሉ እንዳሉና ወደ ሆስፒታል መወሰዳቸውን አስታውቀዋል። የቆሰሉት በጊዳ አያና ሆስፒታል ህክምና እየተደረገላቸው ሲሆን ሁለቱ ግን ከባድ ጉዳት ስላጋጠማቸው ወደ ነቀምቴ ሆስፒታል በሪፈር መውሰዳቸው ተገልጿል። በጋምቤላ ክልል 3 የ12ኛ ክፍል ተፈታኝ ተማሪዎችን ጨምሮ አራት ሴቶች በሙርሌ ታጣቂዎች መታገታቸው ተሰማ። በመጪው ሰኞ የሚጀምረውን የ12ኛ ክፍል ፈተና ለመውሰድ በጉዞ ላይ የነበሩ ሦስት ሴት ተማሪዎች እና አንዲት የ13 ዓመት ልጅ በሙርሌ ታጣቂዎች መታገታቸውን ሁለት የወረዳ የመንግሥት ኃላፊዎችን ጠቅሶ ቢቢሲ ዘግቧል። 13 እስከ እድሜ ያላቸው አራቱ ሴቶች በታጣቂዎች የታገቱት ከትናንት በስቲያ ከቀኑ አራት ሰዓት ገደማ እንደሆነ ባለስልጣናቱ ገልጸዋል። አራቱ ሴቶች የታገቱት በአዋዞን ጎንጎ ወረዳ ከምትገኝ ቴዶ ቀበሌ ተነስተው ወደ ወረዳዋ ዋና ከተማ ፒኙዶ በእግር እየተጓዙ በነበረበት ሰዓት እንደሆነ የወረዳዋ የካቢኔ ጉዳዮች ጽሕፈት ቤት ኃላፊ ተናግረዋል። መንግሥት ጦሩን አስማርቶ በአካባቢው ከበለ በሱዳን በኩል የሚፈጸሙ ጥቃቶችን ለመመከት እየሰራው ነው ቢልም አሁንም መከላከል እንዳልቻለ እየተነገረ ነው። በሙርሌ ታጣቂዎች ከደቡብ ሱዳን እየመጡ የሀገሪቱን መሬት ወረው ከመያዛቸው ባለፈ ሰዎችን ከመግደልና አፍነው ከመውሰድ የወርቅ ማውጫ ማዕድናትን ከማስተጓጎል በዘለለ ጥቃት ሲያደርሱ ዝምታ መምረጡ የመንግስት የፖሊሲ ዳተኝነት ውጤት ነው ሲሉ በርካታዎች ይተቻሉ። በሀገሪቱ አንዳንድ አካባቢዎች ከፍተኛ የናፍታ እጥረት ማጋጠሙ ተነግሯል። በትግራይ ተማሪዎችን ለፈተና ለማጓጓዝ የነዳጅ እጥረት ፈተና ሆኖባቸዋል ሲባል፣ በአማራ ክልል ደግሞ ለእርዳታ የደረሱ መኪናዎች ነዳጅ አጥተው መቆማቸው ተሰምቷል። በኦሮሚያ ክልል ነዋሪዎች የሚንቀሳቀሱበት የትራንስፖርት ችግር ገጥሟቸዋል። ነዳጅ እጥረት ምክንያት ለተፈናቀሉ የለሽ ህሌጫ መኪኖች እንዲቁመ የአማራ ክልል የብልጽግና መንግስት ነው። በትግራይ ክልል አጠቃላይ የፌዴራል መንግስት ነዳጅ እንዳይገባ ክልክሏል ነው የተባለው። በሌሎች አካባቢዎች ያለውን የነዳጅ ሁኔታ ግን መንግስት ጦርነት ሊገጥም ስለሆነ ወይም ደግሞ በነዳጅ ላይ የሚጨምረው አዲስ ዋጋ ታሪፍ ስላለ በባለስልጣናቱና በባለሀብቱ ትብብር ነዳጁ እንዲያዝ ወስኗል ተብሏል። አቶ አለም ገብረወሃብ ተሾሙ የህወሓት ማዕከላዊ ኮሚቴ